የሚገባውት ዘመናዊነት ጤና ይስጥልኝ አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳን እንት ነኝ። ሐማስ በአሜሪካ የቀረበውን የሰላም ስምምነት ውድቅ የሚያደርግ ከሆነ እስራኤል በምትወስደው ማንኛውም እርምጃ የአሜሪካ ሙሉ ድጋፍ ታገኛለች ሲሉ ትራምፕ ሐማስን አስጠንቅቀዋል። ጠቅላይ ሚኒስትር ቤንያሚን ኔትናሁ ኳታርን ይቅርታ መጠይቃቸው ሲሰማ አንድ የእስራኤል ሚኒስትር ጥቃቱ ተገቢ ነበር ብለዋል። ግብፅና ኢትዮጵያ በተመድ ጠቅላላ ጉባኤ ላይ በኃይለ ቃል የተሞላ ንግግር ስለማድረጋቸውም መረጃዎች ወጥቷል። በትግራይ ክልል አስራ አንድ ሰዎች በኮሌራ ሳቢያ ህይወታቸው አልፏል። በኢትዮጵያ የኒክሌር ህክምናን ማስፋፋት አማራጭ ሳይሆን ግዴታ ነው ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም በኢትዮጵያ የኒክሌር ሕክምናን ማስፋፋት አማራጭ ሳይሆን ግዴታ ነው ተባለም። የኒኩሌር ሕክምና በተለይ ለካንሰር በሽታ ሕክምና ውጤታማነት የላቀ አስተዋጽኦ እንዳለው የህክምና ባለሙያዎች ይገልጻሉ። ነገር ግን በኢትዮጵያ አገልግሎቱን የሚሰጡ ተቋማት ከሁለት እንደማይበልጡ የኒክሌር ሕክምና ስፔሻሊስት ሐኪሞች ገልጸዋል። ባለሙያዎቹ ህክምናው በኢትዮጵያ ገና በመዳህ ላይ እንደሚገኝ አንስተው በመንግስት የተሰጠው ትኩረት ይበልጥ መጠናከር እንዳለበት መግለጻቸውን ከስፑትኒክ ኢትዮጵያ ዘገባ ላይ ላይ ተመልክተናል። ዘርፉ የህክምና አስተዳደርን ከ30 እስከ 50 በመቶ የመቀየር አቅም እንዳለው ተናግሯል። ይህ ማለት የኒውክሌር ህክምና ከሶስት አካሚዎች የአንዱን ከፍ ሲልም የግማሹን የህክምና አሰጣጥ መንገድ የመቀየር አቅም አለው እንደማለት ነውም ተብሏል። ግብፅ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስደዋለሁ ማለቷን ኢትዮጵያ አጣጣለች። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናግረዋል። በመንግስታቱ ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ለግብፅ ውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ስለታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳሽ ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚም ወደ ተመድ የጸጥታው ምክር ቤት አቅርባለች ሲሉም ከሰዋል። የተባበሩት መንግስታት ሰማንያኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ አገራት ተወካዮች ጠንካራ ቃላትን መለዋወጣቸውን ቢቢሲ ዘግቧል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አገራት የተናጥል ፖሊሲ እየተከተለች ነው ስትል ከሳለች፣ ኢትዮጵያ ግድቡን በተመ በተመለከተ በተደጋጋሚ ዓለም አቀፍ ሕግና መርህን መሰረት እንዳደረገች ትገልጻለች። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብፅ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት አቋም በዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነ አንስቷል። የግብፁ የውጭ ጉዳይ ሚኒስትሩ በበኩላቸው ኢትዮጵያ ዓለም አቀፍ ሕግን መጣስ መርጣለች። በተናጠል ፖሊሲዋ የአፍሪካ ቀንድና የምስራ የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ግድቡ በተመረቀበት ዕለት ግብፅ ለተመድ የጸጥታው ምክር ቤት ባስገባችው ደብዳቤ ግድቡ ህገወጥ የተናጠል እርምጃ የተወሰደበት በማለት መግለጿም ይታወሳል። ግብፅ ለዓመታት ትግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ አገራት መካከል በሚኖር ትብብር ስለምታምን ነው የሚልም በደብዳቤው መስፈሩ ታውቋል። በትግራይ ክልል አስራ አንድ ሰዎች በኮሌራ ሳቢያ ሕይወታቸው አለፈ። ከዚህ በተጨማሪ 425 ሰዎች በወረሽኙ ተይዘዋልም ተብሏል። በትግራይ ክልል የተለያዩ አካባቢዎች የኮሌራ ወረሽኝ እንደተቀሰቀሰና አስራ አንድ ሰዎች ሕይወታቸው እንዳለፈ መረጃዎች ወጥተዋል። የክልሉ ጤና ቢሮ ከሐምሌ 19217 ዓ.ም አንስቶ በክልሉ የኮሌራ ወረሽኝ ታይቷል ብሏል። በአማራ ክልል አዋሳኝ ዋግምር አካባቢዎች ወረሽኙ እንደጀመረ ተነግሯል። የትግራይ ክልል ጤና ቢሮ ወረርሽኙን ለመከላከል ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በጋራ እየሰራ እንደሆነም ይፋ አድርጓል። ወደ ውጭ መረጃዎቻችን እናልፋለን። ሐማስ በአሜሪካ የቀረበውን የሰላም ስምምነት ውድቅ የሚያደርግ ከሆነ እስራኤል በምትወስደው ማንኛውም እርምጃ የአሜሪካ ሙሉ ድጋፍ ታገኛለች ሲሉ ፕሬዚዳንት ትራምፕ ገለጹ። አሜሪካ የጋዛውን ጦርነት ለመቋጨት ያቀረበችው ባለ ሀያ ነጥብ እቅድ ጦርነቱን የሚቋጭና ታጋቾችንም እንዲለቀቁ የሚያደርግ ነው። ትላንት በዋይት ሃውስ ይፋ የሆነው የሰላም እቅድ በእስራኤልና በሐማስ መካከል ያለውን ጦርነት የሚያስቆም እንዲሁም በህይወት ያሉትንም የሞቱትንም የእስራኤልን ታጋቾች እስራኤል ስምምነቱን መቀበሏን ባሳወቀች ሰባ ሁለት ሰዓታት ውስጥ እንዲለቀቁ የሚያደርግ ነው ተብሏል። ሐማስ በሰባ ሁለት ሰዓታት ውስጥ ሀያ በህይወት ያሉ እስራኤላዊያን ታጋቾችን እንዲሁም በህይወት የሌሉትንም አስክሬናቸውን እንዲያስረክብ ተጠይቋል። ይህንን እቅድ የተባበሩት አረብ ኤሚሬትስ፣ ሳዑዲ አረቢያ፣ ኳታር፣ ግብፅ፣ ዮርዳኖስ፣ ቱርክና ፓኪስታን በጋራ ባወጡት መግለጫም እቅዱን መደገፋቸውን አሳውቀዋል። ሁለቱም ወገኖች ስምምነቱን የሚቀበሉ ከሆነ ሁለት ዓመት ሊደፍን የቀናቶች ዕድሜ የቀረው ጦርነት ወዲያውኑ ያበቃል። እቅዱ እንደሚያስረዳው የእስራኤል ኃይሎችም ከፍልስጤማውያኑ መሬት እንዲለቁ ይደረጋሉ። በአንድ ጊዜ ሁሉም የእስራኤል ታጋቾች ሲለቀቁ በምትኩ እስራኤል በዕድሜ ልክ ፍርድ ያሰረቻቸውን 250 ፍልስጤማውያንን ጨምሮ የጋዛው ጦርነት ከተጀመረ ወዲህ የታሰሩ 1700 እስረኛ ፍልስጤማውያን ነፃ ይደረጋሉ። ይህ በአሜሪካ የቀረበው የሰላም ዕቅድ የተኩስ አቁም ስምምነት እንዲደረስ ታጋቾች እንዲለቀቁና የእስራኤል ጦር ከያዘው ቦታ ልቆ እንዲወጣ የሚያደርግ ነው። ፕሬዚዳንት ትራምፕ ጠቅላይ ሚኒስትር ቤንያሚን ኔትናሁ የ የቀረበውን የሰላም ስምምነት እንደሚደግፉት እርግጠኛ መሆናቸውን ቢናገሩም ጠቅላዩም መደገፋቸውን ይፋ ቢያደርጉም ሐማስ ይቀበለው አይቀበለው ግን ገና የታወቀ ነገር የለም። ትራምፕ ሐማስ ይህንን የሰላም እቅድ ውድቅ የሚያደርግ ከሆነ እስራኤል በምትወስደው እርምጃ የአሜሪካ ሙሉ ድጋፍ እንደሚኖራት በመግለጽ ቡድኑን አስጠንቅቀዋል። በዋይት ሀውስ የቀረበው ባለ ሃያ ነጥብ የሰላም ስምምነት አስቸኳይ የተኩስ አቁም ስምምነት እንዲደረስ፣ በሐማስ እጅ ያሉት ታጋቾች በሙሉ እንዲለቀቁ፣ በተመሳሳይ በእስራኤል ታስረው የሚገኙ ፍልስጤማውያኑም እንዲለቀቁ፣ ሐማስ ትጥቁን እንዲፈታ፣ እንዲሁም በአለ የዓለም አቀፍ አካላት የሚመራ የሽግግር መንግስት እንዲዋቀር የሚጠይቅ ነው። የትራምፕ አስተዳደርና የጠቅላይ ሚኒስትር ኔትንያሁ መንግስት ያላቸውን ልዩነትና ወደፊት በምትመሰርተው የፍልስጤማውያን አገር በሚመለከት ያላቸውን አለመግባባትም ጭምር ፈተዋልም ተብሏል። ፕሬዚዳንት ትራምፕ ጠቅላይ ሚኒስትር ቤንያሚን ኔትናሁ እቅዱን በመቀበላቸው አመስግነው አንድ ላይ መስራት ከቻልን ለበርካታ ዓመታት የዘለቀውን ሞት ማስቀረት እንችላለን ማለታቸውን ሮይተርስ ዘግቧል። ከፕሬዝዳንቱ አጠገብ ቆመው የጋራ መግለጫ የሰጡት ጠቅላይ ሚኒስትር ቤንያሚን ኔትንያሁ የጋዛውን ጦርነት ለመቋጨት ያቀረቡትን የእርስዎን እቅድ እደግፋለሁ፣ የእኛም የጦርነቱ አላማችን ሰላምን ለማምጣት ነው ብለዋል። በተጨማሪም ሁሉም ታጋቾቻችን ወደ ቤታቸው የሚመለሱበት፣ የሐማስ ወታደራዊ አቅሙ የሚጠፋበት፣ ፖለቲካዊ አመራሩም የሚዳከምበት መሆን አለበት ብለዋል። የአረብ እና የሙስሊም አገራት ሐማስ ትጥቁን እንዲፈታ መስማማታቸው ይታወሳል። ትናንት ፕሬዚዳንት ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔትናሁ ጋር በኦቫል ኦፊስ ከአንድ ሰዓት በላይ በፈጀ ቆይታቸው ሐማስ እቅዱን የሚቀበልበት ጊዜው አሁን ነው ብለዋል። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔትናሁ ኳታርን ይቅርታ ጠይቀዋል። እስራኤል ከሁለት ሳምንት በፊት የሐማስ ከፍተኛ ሰዎችን ለመግደል በሚል በኳታሯ መዲና ዶሃ የአየር ጥቃት ፈጽማ ኳታርን አስቆጥታ ነበር። ጠቅላይ ሚኒስትር ቤንያሚን ኔትናሁ የኳታሩን አቻቸው አልታኒን በይፋ ይቅርታ ጠይቀዋል። ከዚያ ጥቃት በኋላም እስራኤልና ሐማስን ስታደራደር የቆየችው ኳታር የማሸማገል ስራዋን እንደምታቆመው ስትገልጽም ቆይታለች። ጠቅላይ ሚኒስትሩ ከኦቫል ኦፊስ ሆነው በስልክ ነው ለአቻቸው ይቅርታ ያቀረቡት። ኳታር የአሜሪካ ብርቱ ወዳጅ መሆኗ ይታወሳል። በአየር ጥቃቱ የኳታሩ የደህንነት ሰው ሆን ተብሎ እንዳልተገደለም ቤኒያሚን ኔታንያሁ ተናግሯል። በቀጣይ እስራኤል ያን መሰል ድርጊት እንደማትፈጽም ቃል ገብተውላቸዋል። የኳታሩ ጠቅላይ ሚኒስትር እንዲህ አይነቱን ማረጋገጫ ማግኘታቸው መልካም እንደሆነ መግለጻቸውም ተዘግቧል። ከዚህ ባለፈ በዚያ ጥቃትም እስራኤል ኢላማ ያደረገችው የሐማስን ሰዎች እንጂም ኳታርን እንዳልነበር ገልጸውላቸዋል ሲል ታይምስ ኦፍ ኢዝራኤል አስነብቧል። የእስራኤል የብሔራዊ ደህንነት ሚኒስትሩ ግን በኳታር ላይ የተፈጸመው ጥቃት አስፈላጊ ነበር በማለት በማህበራዊ ሚዲያ ላይ አጋርተዋል። ሚኒስትሩ ኳታርን ጠላት ሲሉም ጠርተዋል። አሁን እውነቱን ለዓለም የምንናገርበት ጊዜ ነው። ኳታር ሽብርተኞችን የምትደግፍና የምታበረታታ ናት ማለታቸው